አሐዱ አምላክ አሜን። የምረት፣ የቸርነት፣ የይቅርታ ባለቤት እግዚአብሔር አምላካችን ምረትህ፣ ቸርነትህ፣ ይቅርታ፣ የአባትነት ፍቅር ሳይለየን ይህንን ጊዜ ስለባረክልን፣ ስለቀደስክልን በዚህ በተቀደሰው የጾም ጊዜም በዚህ ሰዓት በፊትህ እንድንቆም ስለረዳን። ክብር፣ ምስጋና፣ ወዳሴ ላንተ ይሆንልን አምላካችን። በዚህ በመከራ ውስጥ ሁነን በምንጾመው ጾም የአንተ ምህረትና ቸርነት ይቅርታና ርኅራኄ እንዲደረግልን ደግሞ እንለምናለን። በዚህ ሰዓት በዓለም ዙሪያ በተለይም በሀገራችን በጦርነት፣ በመፈናቀል፣ በእንባ፣ በረሃብ፣ በችግር የሚገኙ ሕፃናት አረጋውያን ሴቶች፣ ወንዶች አጠቃላይ ኢትዮጵያውያን በሙሉ በዚህ ሰዓት ለነዚያ በመከራ ላሉት በስድብ ለሚገኙት ህዝቦች የጾምና የጸሎት ጊዜ ይዘናል እና ጸሎታችን ስማን፣ ጩኸታችን አድምጠን፣ ጾማችን ተቀበልልን። ጾሙ ደግሞ የበረከት፣ የይቅርታ፣ የአንድነትና የሰላም ጾም እንዲሆን ፈቃድህ ይሁንልን። ቅዱሳን ረዴት፣ በረከት፣ ጸሎት፣ አማላጅነት ከኛ ጋር ይሆንልን። አሚን። የተወደዳችሁ ኦርቶዶክሳውያን ወገኖቻችን በያላችሁበት በዓለም ዙሪያ የምትገኙ ይህንን ቃል የምትሰሙ ሁሉ በዚህ በጾም መቼም እየጾማችሁ እንደሆነ አምናለሁ፣ ደግሞም እንረዳለሁ። ይሄ ጊዜ ከምንጾመው ቁርሳችን ከምንቶ ያለፈ ልባችን እና አይምሯችን ውስጣችን እንድንመረምር የሚያስገድድ ነገር ነው እና ሁላችሁም በዚህ ራሳችሁ እንድታዘጋጁ እየጠየቁ ጾሙን የሰላም የፍቅር ጾም አድርጎ ለራንን ሳይው በሰላም እንዲያደርሰን ፈቃዱ ይሆንልን እላለሁ። ሁላችሁንም ጾማችሁን ጸሎታችሁን ይቀበልላችሁ፣ አሜን። መከራና ስድብ፣ በመከራና ስድብ ላይ ላለ ህዝብ የተደረገ የእንማ ጾም። ይህንን ቃል በሰማሁ ጊዜ ተቀምጬ አለቀስኩ። አያሌ ቀንም አዝን ነበር። በሰማይም አምላክ ፊት እጾምና እጸልይ ነበር። መጽሐፈ ነህምያ ምዕራፍ አንድ ቁጥር አንድ ነው። መጽሐፈ ነህምያ በስደት ሆኖ የተጻፈ መጽሐፍ ነው። ከዚህ የመከራ ዘመን እንዳይደርሱ ነቢያቱ የበደሉትን በደል እያሰቡ እነ ኤርምያስ የደም እንባ አልቅሰዋል። የዚያ ዘመን በደል ኤርምያስ የዚያን ዘመን በደል ኤርምያስ እየተንሰቀሰቀ የተናገረውን አሁን እኔ ለመጻፍ እጅ እየተንቀጠቀጠ ነው። ምክንያቱም ኤርምያስ የዛሬ ሶስት ሺህ ዘመን የተናገረው በአሁኒቷ ኢትዮጵያ እየተደረገ ስለሆነ ነው። አሁን ይህን እየጻፍኩኝ ወይም ይህ እየተናገርኩ ወይም በዚህ ሰዓት በዚህ አሁን እየተናገርኩ በኢትዮጵያ በብዙ መቶዎች የሚቆጠሩ ሴቶች፣ ህጻናት፣ አዛውንት ሳይል ያን ጊዜ ከሶስት ሺህ ዓመት በፊት ኤርምያስ የተናገረው ያውም በቀለጠፈ በአንድ ጊዜ ሺዎችን በሚያጠፋ መሳሪያ እየታረዱና እየተገደሉ ስለሆነ ነው። ይኸው ነቢዩ ኤርምያስ ያነባውን እንባ የተናገረውን እኛም እያለቀስን አብረን እንድገመው። ተወግተው ስለ ሞቱ ሕዝቤ ሴት ልጅ ሰዎች ሌሊትና ቀን አለቅስ ዘንድ ራሴ ውሃ አይኔም የእንባ ምንጭ በሆነልኝ። በሌላኛው ትርጉም ደግሞ ስለታረዱ ወገኖች ቀንና ሌሊት አለቅስ ዘንድ ምን ነው ራሴ የውሃ ምንጭ በሆነ ምን ነው አይኖች የእንባ መጉረፊያ በሆኑልኝ አለ ኤርምያስ። የነብዩ የኤርምያስ የእሮሮ ምክንያቱ ምንድን ነው? ለምንድን ነው ይህን ያህል እንባ ሊያነባ የቻለው? እኛንስ ዛሬ የሚያስነባን ነገር ምንድን ነው? የሚከተሉት ሶስት ነጥቦች በአጭር ባጭሩ ገልጻለሁ። እውነትን ጠልቶ ሐሰትን በሐሰት የሚኖር ሕዝብ ስላየ ነው። እውነትን ጠልቶ ሐሰትን የሚኖር ሕዝብ ስላየ ነው። ነቢዩ ያነባበት ምክንያት በተሰበረ ልብ በምሬት ሆኖ ይናገራል። ህዝቡ ክፋት የተነሳ ብቸኛ ሆኖ ሰው እያለ ከሰው ተለርቆ ለመኖር ምርር ብሎ እያለቀሰ መጠለያ ፍለጋ ይንከራተታል። ከዚህ አመንዝራና ክፉ ነውረኛ ትውልድ ጋር ከመኖር በምድረ በዳ ተንከራታች ከአውሬ ጋር በበረሃ በምድረ በዳ ተንከራትቼ ከአውሬ ጋር በበረሃ ብኖር እመርጣለሁ ብሏል ነቢዩ። ቃሉ ይኸው፣ አብረን እናልበው። ህዝቤን ትቼ ርቄ እንደሄድና በምድረ በዳ የእንግዶች ማደሪያ ማን በሰጠኝ! ሁሉም አመንዝሮች፣ አታላዮች መንጋ ሆነዋል። ሌላው ትርጉም ላይ ደግሞ እንዲህ ይላል፣ አመንዝሮች፣ አታላዮች ሁነዋላ፣ አመንዝሮች፣ አታላዮች፣ ሁሉም አመንዝሮች፣ አታላዮች መንጋ ሆነዋላ። አመንዝሮች የአታላዮች ጉባኤ ናቸውና ህዝቤን እተዋቸው ዘንድ ከእነርሱም እለይ ዘንድ በምድረ በዳ የመንገደኞች ማደሪያ ማን በሰጠኝ። ምድረ በዳ ብቻውን መኖር ፈለገ። ነቢዩ የእስራኤልን በደል ትንተናውን በዚህ አልቋጨውም። አሁን በሀገራችን የሚደረገውን የሴራ ፖለቲካ በቅጡ የተረዳ ዝህብ የሚመስል ትኩስ ዜና ያስነብበናል። የእስራኤል የሴራ ፖለቲከኞች ታሪ- ታሪካቸውን አሁን በዚህ ዘመን እንዴት አድርጎ ከሶስት ሺህ ዓመት በኋላ ምንም አይነት የግብርም የዓላማም ልዩነት ሳይኖር በተግባር ላይ እንደሆነ አሁን ያለውና የዚያን ጊዜውን ባንድ ላይ ይገልጽልናል። ምላሳቸውን ምላሳቸውን ስለ ሀሰት እንደ ቀስት ገተሩ በምድር በረቱ፣ ነገር ግን ለእውነት አይደለም። ከክፋት ወደ ክፋት ይሄዳሉና እኔም እኔንም አላወቁምና ይላል እግዚአብሔር። ወንድምም ሁሉ ያሰናክላልና፣ ባልንጀራም ሁሉ ያማልና፣ እናንተ ሁላችሁ ከባልንጀሮቻችሁ ተጠንቀቁ፣ በወንድሞቻችሁ አትተማመኑ። ሰውም ሁሉ ባልንጀራውን ያታልላል፣ በእውነትም አይናገርም። ሐሰትን መናገርም ምላሳቸው ተምሯል፣ ክፉን ለማድረግ ምን አንማሚ ነው? ይህ የዛሬ ሶስት ሺህ ዓመት በፊት የተነገረ ነው ሊለኝ የሚችለው ዛሬ አራት ኪሎ እየተደረገ አይደለም ብሎ ሊሟገተኝ የሚችልስ ማን ነው? የአሁኑ ጊዜ በአሁኑ ጊዜ ሊያርድህ ቢለው አዘጋጅቶ በእውነት እኔ እንዳንተ የማከብረው ሰው የለም እያለ መጨረሻ አርዶ በመጣል የሚሳለቅብህ አብሮህ የሚሰራ ሰው አይደለምን? አንድን ሀሳብ ለተለያዩ ሰዎች በተለያየ ቦታና ጊዜ ሰብስቦ ሲናገር፣ ምላሳቸው ስለ ሀሰት እንደ ቀስት ገተሩ እንዳለው ነቢዩ፣ አንተ የምትወደውን እንጂ እውነቱን ሳይነግርህ በስራ ሲተረጉመው ተረጉም የማይቻል ቅዠት ነገር አይደለምን? አንተንስ የሚያወራህ የውሸት ስራ አይደለምን? የውሸት ስራውን ካከናወነ በኋላ አይደለምን? ለዚህ ነው ሁሉም ከወዳጁ ይጠንቀቅ ያለው ነቢዩ። ወንድምም ሁሉ ያሰናክላልና፣ ባልንጀራም ሁሉ ያማልና፣ እናንተ ሁላችሁ ከባልንጀሮቻችሁ ተጠንቀቁ፣ በወንድሞቻችሁ አትተማመኑ። እንዲህ ሰው ከወንድሙ ሊጠነቀቅ ይችላል። ግን እኮ ዛሬ ይህ እውነት በእኛ ሀገር እየተከናወነ ነው። የምድራችን የክፋት መለቅ መለያ አይደለም። አይደረግም ብሎ ሊከራከር የሚችል አለን? እንዲህ ባለ ኑሮ ዘይቤ የሚኖር ህዝብስ በረከት ያገኛልን? ብለው ያስባሉ። ስ ሰው ጿሚ የሆኑ ሰው ይህን ይመለሱልኝ። እንደዚህ አይነት ጾምና ጸሎትስ ግብዝነት አይደለምን? እስካሁን ይህን ሰምተው ወይም አንበው ቁጭ ብለው ከራስዎ ጋር ይወያ ይሆ ራስዎን ከሚጾሙት ጾም ጋር ይመምሩት። እግዚአብሔር ግን አሁንም ይናገራል። ይህ ከዚህ ቀጥሎ የምንመለከተው በኤርምያስና በእግዚአብሔር መካከል የተደረገ ሙግት ነው። እግዚአብሔርም ኤርምያስን ለዚህ ህዝብ ስለ መልካም አትጸልይላቸው። በጾሙ ጊዜ ጸሎታቸውን አልሰማም። የሚቃጠለውን መስዋዕታቸውንና የእህሉን ቁርባን ባቀረቡ ጊዜ አልቀበላቸውም። በሰይፍና በረሃብ በቸነፈር አጠፋቸዋለሁ አለኝ። ኤርምያስ ደግሞ እኔም ጌታ እግዚአብሔር ሆይ፣ ወዮ፣ እነሆ ነቢያት በእውነት ሰላም በዚህ ህዝብ እሰጣችኋለሁ እንጂ ሰይፍን አታዩም፣ ራብ ማያገኛችሁም ይሏቸዋል አለሁ። እግዚአብሔርም እንዲህ አለኝ ነቢያቱ ውሸት በስሜ ትንቢት ይናገራሉ። አላልኳቸውም፣ አላዘዝኳቸውም፣ አልተናገርኳቸውም። የውሸትን ራእይ ሟርትንም፣ ከንቱ ነገርን የልባቸው ሽንገላ ይሰብኩላቸዋል። የልብ ሽንገላ ማለት በዛሬው አነጋገር የሴራ ፖለቲካ ወይም የአንገት በላይ ሰው በልብ ግን አውሬ ሆኖ ለባልንጀራው የማይመች ራሱን የማይኖር ማንነት ማለት ይሆናል። ይህ ደግሞ በዚያ ጊዜም በአሁኑም ጊዜ የሚለወጥ አይደለም። ውሸት ውሸት ነው። ምንም አይነት ማብራሪያ አያስፈልገውም። ስለሆነም እግዚአብሔር በነቢያት በኩል ይናገራል። የእግዚአብሔር ነቢያት ዝም ብለው አይናገሩም። ያሉትን እግዚአብሔር እግዚአብሔርን ሰምተው ከእግዚአብሔር ቃል ተቀብለው የተቀበሉትን በድፍረት ይናገራሉ። ዛሬ እኛ ሌላ መልዕክት የምንጠብቅ ጊዜ የምንጠብቅበት ጊዜ አይደለም። ያው አንድ ጊዜ የተሰጠው ቃል በቂያችን ነው። ለኛ የሚያስፈልገን አዲስ ሳይሆን አዲስ ቃል ሳይሆን አዲስ የሚሰማ ጆሮ የሚታዘን መንፈሳዊ ልብና ጉልበት ብቻ ነው። ዛሬም የኤርምያስ የነበሩ የፖለቲከኛ የፖለቲካ ነቢያቶች ምድሪቱን አጥለቅልቀዋታል። በምድራችን አሁን አሁን በዚህ ሰዓት ይህን እየተናገርኩ በዚህ በእኛይቱ የመስቀል አደባባይ ዘመኑ ጊዜው የእኛ ነው የሚል መዝሙር ሲዘመር ሰምቻለሁ። ጊዜው የኛ ነው። ምን አይነት ጊዜ? የሞት የመከራ የስደት የመፈናቀል የምን ጊዜ? ለእነዚህም እግዚአብሔር መልእክት አለውና እንስማው። እንዲህ አለ፣ ትንቢት የሚናገሩላችሁ ሰዎች ከራብና ከሰይፍ የተነሳ በኢየሩሳሌም አደባባይ ይበተናሉ። ክፋታቸውንም አፈሳባቸዋለሁ። እነርሱና ሚስቶቻቸው ወንዶችና ሴቶች ልጆቻቸውንም የሚቀብራቸው አያገኙም። እንደዚህ ብለህ ተነግራቸዋለሁ። የወገኔ ልጅ የወገኔ ልጅ ድንግሊቱ በታላቅ ስብራትና ስብራትና እጅግ ክፉ በሆነ ቁስል ተሰብራለች። ይሄ ቁስል የሚለው የተለያየ የማህበረሰብ ልብ ማለት ነው። ተሰብራለች እና አይኖቼ፣ ሌሊት ቀን አይለች፣ ሌሊትና ቀን ሳያቋረጡ እንባ ያፈሳሉ። ወደ ሜዳ በወጣ እነሆ በሰይፍ የሞቱ አሉ። ወደ ከተማ ብገባ እነሆ በረሀብ የከሱ አሉ። ነቢዩና ካህኑም ወደ ማያውቋት አገር ይሄዳል። ወደ ሜዳ ብትወጣ በጦርነት የረገፉ ህፃናት ታያለህ። ከተማ ብትገፋ ብትገባ ባለ ጊዜዎች ያሳደዷቸው ህፃናት ራቆታቸውን ወድቀው ታገኛለህ። ቤቷ የፈረሰ እናት ልጇን ይዛ እየተንሰቀሰቀች ታገኛታለህ። አብዛኙ ነገር ግን ሰዎች በዚህ ሆነውም ይጾሙ፣ ይጸልዩ፣ መስዋዕቱም ያቀርቡ እንዳሁኑ በአደባባይም ይጨፍሩ ነበር። እንደዚያም ባለው ለምን አልሰማህንም ብለው፣ እንደዚያም ብለው ለምን አልሰማህንም ብለው እግዚአብሔርን ከሰውት ነበር። እግዚአብሔር ግን አሁንም ይናገራል። ውሸት ነው ማታለል ነው። የምትጾሙት ለራሳችሁ ነው፣ ሰው እንዲያይላችሁ ነው አለ። ልክ አሁን እኛ እንደምናደርገው ሁሉ ቃሉ ይኸው አብረን ነገር ግን ዕለት ዕለት ይሹኛል መንገዴንም ያውቁ ዘንድ ይወዳሉ። ጽድቅን እንዳደረጉ በአምላካቸው ፍርድም እንዳልተው ህዝብ እውነተኛውን ፍርድ ይሹኛል፣ ይለምኑኛል ወደ እግዚአብሔር ለመቅረብ ይወዳሉ። ስለምን ጾም አንተም አልሰማህንም? ስለ ሰውነታችንስ ስለምን አዋርነን አንተም አላወቅም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ሁሉ ታስጨንቃላችሁ እ። ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምጾቻችሁ ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙ። ኢሳያስ ምዕራፍ ሃምሳ ስምንት ነው ማለት ነው። ይኸው እየጾምን ዘመናትን ቆጠር፣ ግን ምንም ለውጥ የለም። ቤተ ክርስቲያን ስለተከፈተ፣ ቅዳሴ ስለተቀደሰ፣ ማህሌት ስለተቆመ ለውጥ ያለ የሚመስለን ካለን ተሳስተናል። ንስሐና ይቅርታ በውስጣችን ከለለ ይሄ ብቻውን አይበቃም። በኤርምያስና በኢሳያስ ዘመን የነበሩ ካህናትና ሐሰተኛ ነቢያትም የነገስታት ሰባካያንም ያደርጉት ነበር። የቀረ ነገር አልነበረም። ሁሉም ይደረግ ነበር። በተለይ ከፖለቲከኞቹ ጋር የተስማሙት ነቢያት በኤርምያስ ላይ የማይፈጽሙበት ነበር። ሁለተኛ ለድሆች የማይራራ በክፋት የሚኩራራ ማህበረሰብ ስላዩ ነው ነቢዩ ኤርምያስ ያለቀሰው። ለድሆች የማይራራ በክፋት የሚኩራራ ማህበረሰብ ወይም ደግሞ የማህበረሰብ ስሪት ስላየ ነው። እንደ አሁኖቹ ነፍሰ ገዳዮች እንቅልፍ አጣን ብለው አጣህን ብለው የአዞ እንባ የሚያነቡ ለታረዱ ሕጻናት የርህራሄ ልብ የሌላቸው ለሞተ ማልቀስ ያልሆነላቸው፣ ለጠገበ የሚንሰቀሰቁ ላበሏቸው ብቻ የሚሰብኩት የተበደለ ሲጮህ አታልቅሱብን የሚሉ ልበ ደንዳኖች ያሉባት መንደር ነው ይሄ ነው ኤርሚያስን ያስለቀሰው። ዛሬም እኛ እናለቅሳለን። እዚያን ጊዜ እንጂ፣ አዎ ያሉበት መንደር የጊዜ ጉዳይ እንጂ፣ እግዚአብሔር ግን አሁንም ይናገራል። ቃሉ አይታጠፍም። እግዚአብሔር አሁንም ይናገራል። እንስማ። ይህንን ቃል ነቢዩ ኤርሚያስን ለይሁዳ ህዝብና ሁሉ በኢየሩሳሌም ለተቀመጡ ሁሉ እንዲህ ሲል ተናገረ። ከይሁዳ ነገስታት ከአሞጽ ልጅ ከኢሳይያስ ከአስራ ሶስተኛው ዓመት ጀምሮ እስከ ዛሬ ድረስ ባሉት በእነዚህ በሀያ ሶስት ዓመታት የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ተነስቼ ተናገርኳችሁ፣ ነገር ግን አልሰማችሁም። እግዚአብሔርን ማልዶ ተነስቶ ባሪያዎቹን ነቢያትን ላከ ወደ እናንተ ላከ። እናንተም አላዳመጣችሁም፣ ጆሯችሁንም አላዘነበላችሁም አለ። ነቢዩ ዛሬ ቢናገር ላለፉት ሰላሳ አርባ አመታት ተናገርኩ። ይህ የያዛችሁ ስራ ህዝብ ያጠፋል፣ ለእናንተም መልካም አይደለም አልኩ። ይህን አሁን እና ይህን አሁንም እናገራለሁ፣ ግን እናንተ ታሾፋላችሁ። አሁንም በምድሪቱ የተበደሉ ድሆች ይጮሃሉ፣ እናንተ ግን በሰማይ ላይ የሚሄድ የአውሮፕላን ተሳፋሪዎች ነን ትላላችሁ። አሁንም እግዚአብሔር ይናገራል፤ እንዲህ በል በዳዊት ዙፋን የምትቀመጥ የይሁዳ ንጉሥ ወይ አሁን ይህንን ዛሬ ቢጽፈው በዚህ በጥንታዊው ቤተ መንግስት የምትቀመጥ የኢትዮጵያ መሪ ሆይ ነው የሚለው። አንተና ባሪያዎችህ በእነዚህ በሮች የሚገባ ህዝብህ፣ የእግዚአብሔርን ቃል ስሙ፣ የእግዚአብሔርን ቃል ስሙ። እግዚአብሔር እንዲህ ይላል፣ ፍርድንና ጥድቅን አድርጉ፣ የተበዘበዘውን ከአስጨናቂዎች አድኑ። መጻተኛውንና ድሃ ደጉንም መበለቲቱን አትበድሉ፣ አታምጹባቸው በዚህ ስፍራ ንጹህ ደም አታፍሱ። ዛሬ ቢናገረው የተጠለ ተጠልፈው ገንዘብ የሚጠየቁ ገንዘብ ከከፈሉ በኋላ የሚገደሉትንም ተመልከቱ። እናንተ ራሳችሁ በተመሳጠረ መልክ ሰዎችን የምታሰቃዩ አንደኛው ገዳይ ሌላኛው አስገዳይ ሆናችሁ የምትቆሙ ቢናገር ዛሬ ቢናገረው እናንተ ቀደምቶቹ በሰሩት ቤተ መንግስት የተቀመጣችሁ ግን ደግሞ ቀደምቶቹን የካዳችሁ የድሆችን ቤት የምታፈርሱ ሰውን በነ- በጎሳ ከፋፍላችሁ በውሸት እየወነጀላችሁ አስራችሁ የምታሰቃዩ ድሆችን በቁማቸው የምትቀብሩ የሚለውን ይጨምርበት ነበር። አሁኑ ከአድራጎታችሁ ተቆጠቡ ይል ነበር። ግን ማን ይሰማል? እነዚያ የብሉይ ኪዳን ሰዎች እንዳልሰሙ ሁሉ እነዚህም እንደዚያ እንደነዚያው አልሰሙም። ነቢያ ነቢዩ ኤርምያስ ይህን አይቶ ነው የተንሰቀሰቀው። ውጤቱስ ምን ይሆን? የሁለት የሀሰት ነቢያቶች ግን ይህንን አይቀበሉም። ምድሪቱ ምድሪቱ ባለችበት ኢትዮጵያ አይቀበሉም። ምድሪቱም የአሁኗ ኢትዮጵያም ከብራለች በማለት የቶር የሐሰት ሰባካያንን እያሰበኩ ግድያውን ተቀብለዋል ግድያውን ቀጥለዋል ይቅርታ ግድያውን ቀጥለዋል ይህ እስካሁን ስድስት አመታት በየጊዜው የጦርነት አዋጅ ስንሰማ የሐሰት ነቢያት ግን የሰበሩንን ሰብረናቸዋል ምድሪቱን እንወርሳለን ጊዜው የእኛ ነው ይሉናል አሁንም እያሉ በሚገዙት አገር ራሳቸውን ባይድ አድርገው እየተሰቃዩ ይዋሻሉ። የድሮዎቹም ባርነት ሁነው ቀንበር ተሰብሯል፣ በባርነት ሁነው ቀንበር ተሰብሯል ይሏቸው ነበር። የእውነተኞችን ነቢያት እውነተኛ ትምህርት ይቃወሙ ነበር፣ ልክ እንዳሁኑ እውነት ሲነግሯቸው እንደሚያሳድዱት ማለት ነው። ስለዚህ ውጤቱን ኤርምያስ አይቶ አለቀሰ። ይሄ ውጤቱን አብረን እንስማ ነው። ስለዚህ እነሆ እያንዳንዱ ከባልንጀራው ዘንድ ቃሌን በሚሰርቁ ነቢያት ላይ ነኝ ይላል እግዚአብሔር። እነሆ ከመላሳቸው ትንቢትን አውጥተው እርሱ ይላል በሚሉ ነቢያት ላይ ነኝ ይላል እግዚአብሔር። እነሆ ሐሰትን በሚያልሙ በሚናገሩም፣ በሐሰታቸውና በድፍረታቸው ሕዝብን በሚያስቱ በነቢያት ላይ ነኝ ይላል እግዚአብሔር። እኔም አልላኳቸውም፣ አላዘዝኳቸውም ለዚህም ሕዝብ በማናቸውም አይረባቸውም ይላል እግዚአብሔር። ይህ ህዝብ ወይም ነቢይ ወይም ካህን የእግዚአብሔር ሸክም ምንድን ነው ብሎ ቢጠይቅህ፣ እናንተ ናችሁ ሸክሙ፣ እናንተ ሸክሙ ናችሁ፣ ወይም እናንተ ናችሁ፣ እጥላችሁም አለሁ ይላል እግዚአብሔር። ተመልከት፣ ፖለቲከኞችን የሚያስደስት ነገር እየነገርክ ልታስደስታቸው ትችላለህ። ከእግዚአብሔር ቃል ግን ይሄ አይሰራም። በጭካኔ እንቅልፍ ድብን ብለው የተኙ በሰዎች መገደል ረክተው በደበነ ልብ ውስጥ ሆነው ድብን ብለው የተኙ ፖለቲከኞችን ተኛች ሆነ እያልክ ልትደልል ትችላለህ። እግዚአብሔር ግን አሁንም እግዚአብሔርን ግን አትችልም። እግዚአብሔር አዋቂ ነው ስሙም እግዚአብሔር ነው። ምናልባትም ለምዕራባውያን የውሸት ኢኮኖሚ ሪፖርት ልታቀርብ ትችላለህ። የውሸት ገንዘብም ልታትም ትችላለህ። እግዚአብሔርን ግን አታታልልም። እንኳን እግዚአብሔርን የተደረገውን የትናንቱን የአድዋን ድል እንኳን ታሪክ እንኳን ልትለውጠ ልትለውጠው አትችልም ተደርጓል አንተ ግን ካልተመለስክ እድልህ እንደነዚያ የሐሰት ነቢያቶች እንደተባ እንዳታለሏቸው መሪዎች መሆንህን እግዚአብሔር ሳይዋሽ ተናግሯል። የዛን ጊዜው ትንቢት እውነት ነው ብለህ ከተቀበልክና ካመንክበት ዛሬ ይሰራል። ፍርድ ቀርቧል። ተመለስ፣ በዚህ ጾም ተጠቀምበት። ይህን ተመልከት፣ እግዚአብሔር ይናገራል። ካልተመለስክ ግን ይህን ተመልከተው፣ ልታሾፍ ትችላለህ። አሁን ግን ይልቅ በድሉ ተጠቀ ኤርምያስ ይህን አይቶ ነው ያነባው። የእግዚአብሔርን ቤት መዛግብት ሁሉ፣ የንጉሱ ቤት መዛግብት ከዚያ አወጣ። እግዚአብሔር እንደተናገረ የእስራኤል ንጉስ ሰሎሞንን በእግዚአብሔር መቅደስ የሰራውን የወርቁን ዕቃ ሁሉ ሰባበረ። እግዚአብሔር እንደተናገረ ኢየሩሳሌም ሁሉ፣ አለቆቿ ሁሉ፣ ጽንዋን ኃያላን ሁሉ፣ ጠራቢዎችን ሁሉ፣ ብረት ሰራተኞችን ሁሉ አስር ሺህ ምርኮኞች አፈለሰ። ከድሆች ከሀገሩ ህዝብ በቀር ማንም አልቀረም። የዮአከንንም ወደ ባቢሎን አፈለሰ። የንጉሱንም እናት፣ የንጉሱም ሚስቶች፣ ጃንደረቦቹም፣ የአገሩም ታላላቆች ከኢየሩሳሌም ወደ ባቢሎን ማረከ። የባቢሎን ንጉስ ብርቱዎቹንና ሰልፍ የሚችሉትን ሁሉ ኃያላኑ ሁሉ ሰባት ሺህ ያህል ሰባት ሺህ ያህል ጠራቢዎችና ብረት ሠራተኞች አንድ ሺህ ወደ ባቢሎን ማረከ። አንድም ለአገሪቱ የሚጠቅም ሰው አልቀረም። ጠላት ለሀገር የሚሰሩትን ወስዷቸዋል። ግን ደግሞ ለእርሱ ያይጠቅሙኝም የሚላቸውን ድሆችና አቅመ ደካሞች ትቷቸዋል ይላል። በዚህ ስደት እስራኤላውያን በአፍረት በመሸማቀቅ በመንገላታት በየተገኙበት በመገደል በአጠቃላይ ራሳቸውን በስቃይ ውስጥ አገኙት፣ ልክ አሁን እኛ እንደምናገኘው ዛሬ። ይህንን እያነበብኩኝ በቀይ ባህር ውስጥ በኤደን ሰላጤ ውስጥ መቶ 60 ኢትዮጵያውያን ታርደው እንጀራ ፍለጋ ለመሄድ ሞትን እየገዙ ሞት እየገዙ እየሞቱ ነው ወገኖች። በዚህ በስደት ሀገር የሐሰት ነቢያት ግን አሁንም በዚሁ በስደት የሆኑ እንኳን የሐሰት ነቢያት ተነስተው ነበር፣ ግን ሐሰት ነውና በሐሰትነት ቀረ። ከዚያ ይልቅ በጾማቸው ጊዜያቸውን የህዝባቸውን እንባ ኃጢአት የህዝባቸውን ኃጢአት የነበረባቸውን መከራ በጾምና በጸሎት በእንባ ሆነው በእግዚአብሔር ፊት አንብተዋል። በዚያን ጊዜ ይህን የጾሙትን የነቢያትን እንባ አሁንም በዚህ መልክ እኛ የምናነባው እንባ ነው። አሁን ይህን እየተናገርኩ እህቶች፣ ወንድሞች፣ እናቶች፣ ታናናሾች፣ ታላላቆች፣ አቅመቢሶች በድሮን እየደቀቁ እንደሆነ አያለሁ፣ ሰማለሁ። በየቤተ ክርስቲያኑ የሚቀድሱ ካህናት፣ የሚያወድሱ ዲያቆናት፣ የሚያወድሱ መምህራን ቅዳሴያቸውና ትምህርታቸውን አቋርጠው በወታደሮች እንደተገደሉ ትናንት፣ ዛሬም ቀጥሏል። በዚህ ክፍል ብዙ የጾም አይነቶች አሉ፣ ግን እነዚያን አልገልጽም። አሁን አንድ የተለየ የጾም አይነት ገልጬ ትምህርቴን እደመድማለሁ። ሶስት ነጦችን አበታቻቸው የሰሩትን እና በዚህ በዚህ በነቢያት ጾም ላይ ነቢዩ ዳንኤል እና እንዲሁም ነህምያ የእንባ ጾም ጾመዋል። እነዚህ በስደት የሚኖሩ አይሁዳውያን ከነብዩ ከዳንኤል እስከ አስቴርና ነህሚያ አንብተዋል። አባቶቻቸው የሰሩትን ኃጢአት በእግዚአብሔር ፊት ተናዘዋል። እኛም ዛሬ ያስፈልገናል። አሁን እንግዲህ በእነዚህ አርባ ቀናት በእነዚህ ዛሬ እንግዲህ ወደ የሚቀረን አንድ ሰላሳ ቀን ነው። ይህንን እያሰብን እስከ አሁን በኢትዮጵያ የተደረገውን በደል ስሙን እየጠራን አሁን የሚደረገውን ጨምረን ሳናፍር ሳንፈራ በአግባብ እንግለጥ። ከዚያ እኛ ደግሞ በክፉ ላይ በአንድነት ሆነን እንነሳ። መቼም ይህ ለፖለቲከኞች አይመችም። ሁሉ ለራሱ ጻድቅ ነው። ጻድቅ ስለሆነ እንድንናገረው አይፈልግም። ሁሉም ለራሱ ክርስቲያን ነው። ግን እስቲ ብቻችሁን ሁኑና ራሳችሁን ጠይቁ። ምግብ ከመተው ሌላ ያደረጋችሁት በዚህ ጾም ምን መልካም ነገር ምን አለ? ካለፈልጉ ካደረጋችሁ ለምን ብላችሁ፣ ካላደረጋችሁ ለምን ብላችሁ ራሳችሁን ጠይቁ። እንደኛ ሀገራቸው በክፉዎች ስለተያዘ በስደት ይኖሩ የኖሩ የነበሩ ቅዱሳን በሕዝባቸው ላይ ያዩትን ኃጢአት ተመልክተዋል። ይህንንም ተመልክተው በዚያ በኃጢአት ላይ ተነስተዋል። ይሄው ቀጥሎ እኛም ምንማር እንመርምረው። የሕዝቡ መከራ በማየት የቀረበ ጾምና ጸሎት ላይ ያልኩት ርዕስ ነው። የነህምያ ታሪክ የብዙ ጸሐፊያን የነህምያን ታሪክ የዘገቡ ጸሐፊያን ነህምያ ተወልዶ ያደገው እስራኤላውያን በስደት በነበሩበት በሰው አመት ውስጥ ነው ብለው ያምን የሚያምኑ ሰዎች አሉ። በስደት ተወልዶ አድጎ በንጉሱ በአርጤክስስ ዘመን የንጉስ የመጠጥ ቤት ኃላፊ እየሰራ ኃላፊነት ኃላፊነት ሆኖ እየሰራ ነበር። መቼም የስደተኛ ያውም የምርኮኛ ልጅ ሆኖ እንዲህ አይነት ስራ መያዝ ምናልባትም እድለኝነት ሳይሆን አይቀርም። በዚህ ጊዜ በዚህ ሆኖ ግን በሚኖርበትና በሚኖርበት ዘመዶቹ በማረከ አገር ሁኖ የዘር ግንዱ የተመሰረተበት እና አገሬ ከሚለው ቦታ አልፎ አልፎ ዘመዶቹ ይመጡ ነበር ማለት ነው። አሁን የመጣው ከወንድሞቹ አንዱ የሆነ አናኒ የተባለ ሰው ነው። እርሱም ወደሚኖርበት ቀኝ ገዣቸው የሆነ የፋርስ ባቢሎን ዋና ከተማ ሱሳ ላይ ተገኘ። ከዚያ የሆነውም በጾም በስሙ የተጻፈው መጽሐፍ እንዲህ ና እኔ በሱሳ ግንብ ሳለው ከወንድሞቹ አንዱ አናኒ፣ ከእርሱ ጋር ያሉ ሌሎችም ከይሁዳ መጡ እኔም የዳኑትን ከምርኮ የተረፉትን የአይሁድን ነገር የኢየሩሳሌምን ነገር ጠየቅኳቸው። እነርሱም በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች በታላቅ መከራ እናስድባሉ፣ የኢየሩሳሌም ቅጥር ፈርሷል፣ በሮቿን በእሳት ተቃጥለዋል አሉኝ። እዚህ ላይ ነው እንግዲህ የተወለደው በፋርስ እዚህ ላይ ነህምያ የተወለደው በፋርስ ባቢሎን ነው። ግን የሚገርመው ወገኑን አልረሳም። ልክ እንደ አስቴር የወገኑ ህማም ሁልጊዜ በልቡ አለ። ለዚህም ወንድሙን ሲያገኝ መጀመሪያ የጠየቀው ስለራሱ ወገን ብቻ አይደለም፣ ስለ ሁሉም ስለ አገሩ ጠየቀ። ግን መልሱ መልካም አልነበረም። ሰውየው ፖለቲከኛ አይደለም። የነገረው ሰው ወንድሙ ነው። ፖለቲካ አላወራው። ግን እኮ ያን ጊዜ ያን አገር የሚገዛው የሚያስተዳድረው አሁን ያለበት ዋና ከተማው የሆነ ንጉሥ አርጤክስስ ነው። ፖለቲከኛ ቢሆን ወይ ወይ ችጋር ድሮ ቀረ በሌሎች ነገስታት አለፈ፣ እንዲያውም ኢየሩሳሌም ፋርሳውያን ከያዟት በኋላ በጣም ትሻሽላለች ይል ነበረ። አላለም፣ እውነቱን ነገረው። ከተማይቱ ተቃጥላለች፣ ህዝቡ በውርደት ላይ ነው፣ ኑሮ ስቃይ ሆኗል አለ። ይህንን ሲሰማ ምን አለ? ራሱ ይንገረን። አሁንም በኢትዮጵያ የሚታይ ነው። ኢትዮጵያ ደርሰው ሁለት ደርሰው የሚመጡ ወይም ከኢትዮጵያ የሚመጡ ሁለት አይነት ሰዎች አሉ አንደኛው የፖለቲካ ወሬ ይዞ የሚመጣ ሌላኛው ግን እውነተኛ ወሬ ይዞ የሚመጣ የፖለቲካ ወሬ ይዞ የሚመጣው ቤታቸው የፈረሰ ድሆችን አያይም። በፈረሰው ቤታቸው ላይ የተጨፈለቀ ጭቃ አይቶ ደስ ብሎት ይመጣል። ያኛው ግን የፈረሰ ቤት፣ የተበተነ ማህበረሰብ ያያል። ከሁለቱ የትኛውን ነው አንተ ሰምተህ መኖር የምትፈልገው?